ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የመስኮተ ጥበብ ዝግጅታችን ተጀምሯል። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ሰኖታችኋል? በዛሬው ዝግጅታችን የባሕር ዳር ዩኒቨርሲቲ ና አማራ ሚዲያ ኮርፖሬሽን በእናንተ ወደ እናንተ በሚያደርሱት መርሐ ግብራችን ሶስት ዝግጅቶችን ወደ እናንተ የምናቀርብ ነው የሚሆነው። ቀዳሚው ዝግጅታችን በባሕር ዳር ዩኒቨርሲቲ ሳምንት ውስጥ ምን ምን አይነት ትዕይንቶች ተከናወኑ። ከዛ በመቀጠል ደግሞ አንድ የተመረቀ መጽሐፍ አለ። እሱ መጽሐፍ ምን ላይ ትኩረት ያደረገ ነው፣ ማን ነው ደራሲው የሚለውን ወደ እናንተ የምናደርስ ይሆናል። በማጠቃለያ ደግሞ የአንድ ተመራማሪ የምርምር ውጤቱ ምን ይመስላል የሚለውን የምንዳስስ ነው የሚሆነው እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር ቆይታ እንድታደርጉ እየጋበዝኳችሁ ወደ መረጃው እንቀጥላለን። ባሕር ዳር ዩኒቨርሲቲ በሳይበር ታለንት የክረምት ስልጠና ያሰለጠናቸውን ተማሪዎች አስመረቀ። ስልጠናው በባሕር ዳር ዩኒቨርሲቲ በኢንፎርሜሽን መረብ ደህንነት አስተዳደር እና በአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ በጋራ ትብብር ነው ሲሰጥ የቆየው። የሳይበር ሳይበር ታለንት የክረምት ስልጠና በሀገር አቀፍ ደረጃ ለአራተኛ ጊዜ የተሰጠ ሲሆን ከዚህ በፊት የአማራ ክልል ሰልጣኝ ታዳጊዎች ወደ አዲስ አበባ እንዲሄዱ ይገደዱ እንደነበረ የክልሉ ኢኖቬሽንና ቴክኖሎጂ ቢሮ ምክትል ኃላፊ አቶ የቻለ የግዛው ተናግረዋል። ባህር ዳር ዩኒቨርሲቲም ይህንን ኃላፊነት መውሰዱ የተቋሙን አብሮ የመስራት ባህልን ያሳየ ነው ብለዋል። የባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ አየነ እንዲህ አይነት ስልጠናዎችን ለታዳጊዎች መስጠት ክብሩ ለዩኒቨርሲቲው መሆኑን ገልጸው ዩኒቨርስቲው በዚህ ዘርፍ ትኩረት ሰጥቶ እየሰራ መሆኑንም ተናግረዋል። ከዚህ በኋላ ሰላም በታዳጊዎች ላይ ለሚሰሩ ስራዎችና ለሚሰጣቸው ኃላፊነት በተገቢው መንገድ ለመስራት ዝግጁ መሆናቸውን ፕሬዚዳንቱ አስረድተዋል። ልዩ ችሎታ ያላቸው ልጆችን ስልጠና የመስጠት ተግባሩ እንደሚቀጥልም አረጋግጧል። ፕሬዚዳንቱ የሳይበር ታለንት አላማ ኢትዮጵያ በቴክኖሎጂ ዘርፍ ጥገኛ እንዳትሆን በራስ አቅም የራስ ምርት ማቅረብ አስፈላጊ በመሆኑ ልዩ ችሎታ ያላቸው ታዳጊዎችን በክረምት የእረፍት ጊዜያቸው ስልጠና እንዲወስዱ መደረጉን የኢንፎርሜሽንና መረብ ደህንነት ዋና ዳይሬክተር ትዕግስት ሀሚድ ተናግረዋል። ባሕር ዳር ዩኒቨርሲቲም ለቀረበለት በትብብር የመስራት ጥያቄ በፈቃደኝነት ተቀብሎ ልጆቹን ለዚህ ቀን በማብቃቱ ዩኒቨርሲቲውን አመስግነዋል። በሳይበር ታለንት ስልጠና 81 ልጆች ስልጠናውን የወሰዱ ሲሆን መመረቂያ ፕሮጀክት ሰርተው ያጠናቀቁት 76 ናቸው። ልጆችም በቆይታቸው የሰሩትን ፕሮጀክት አስጎብኝተዋል። ባሕር ዳር ዩኒቨርሲቲም ላከናወነው ተግባር ምስጋና ተበርክቶለታል። የባህር ዳር ዩኒቨርሲቲ ከአፈጣጠር ጋር ተያይዘው ለአካል ጉዳተኝነት የሚዳረጉ ህፃናትን ለማከምና እንዲያገግሙ የሚያስችል የስሪዲ ቴክኖሎጂ ተግባራዊ ለማድረግ እየሰራ ይገኛል። ይህንን የተመለከተ ዓለም አቀፍ ጉባኤ በአዲስ አበባ ተካሂዷል። ከተለያዩ የዓለም ሀገራት የመጡ የሕክምና ባለሙያዎችም ልምዳቸውን አካፍለዋል። በባህር ዳር ዩኒቨርሲቲ የህክምናና ጤና ሳይንስ ኮሌጅ ዋና ስራ አስፈጻሚ ዶክተር በቃሉ ብሸት ጉባኤው አሁን በተቋሙ እየተሰራ ላለው ስራ ህጻናትን ለመታደግ ልምድ የሚወሰድበት ነው ብለዋል። በጥበበ ግዮን ስፔሻላይዝድ ሆስፒታል እየተሰጠ ያለውን የህፃናት ህክምና በቴክኖሎጂ ለማዘመን እየተሰራ ነው ብለዋል። ከመረጃው ተመልሰናል ተመልካቾቻችን። በቀጣዩ መርሃ ግብራችን ደግሞ ከሰሞኑ አንድ መጽሐፍ ተመርቋል። መጽሐፉን በተመራማሪና መምህር አስቴር ሙሉ የተደረሰ ሲሆን እንግዲህ ዶክተር አስቴር ሙሉ ሀገረሰብ የትውን ጥበባት ላይ መሰረት አድርገውን ይህ መጽሐፍ ያሳተሙት። መጽሐፉን ምን ምን አይነት ይዘቶች ተካተውበታል የሚለውን ደግሞ አዜብ ዮሐንስ ታስቃኘናለች። አብራችሁን ቆዩ። አንዳንድ የትምህርት መስኮች ከጽሑፋዊ የጥናት ስራ ጋር የጠበቀ ጉድኝታ አላቸው። በርካታ የህትመት ውጤቶች በየጊዜው ያስነብባሉ። በአንዳንድ ሙያዎች ደግሞ የህትመት ውጤቶች ከብዙ ጊዜ አንዴ የሚታሰብ ነው። እንዲህ ያለ የጽሑፍ ድርሳን እጥረት ከተዳረጉ ሙያዎች የክዋኔ ጥበባት ይገኙበታል። ለፎክሎር ዘርፍ ትልቅ አስተዋጽኦ እንዳለው የተነገረለት መጽሐፍ በባሕር ዳር ዩኒቨርሲቲ መምህርትና የባህል ማዕከሉ ዳይሬክተር በሆኑት በዶክተር አስቴር ሙሉ ተጽፎ ለአንባቢያን በቅቷል። ሀገረ ሰባዊ ትውን ጥበባት የተሰኘ ርዕስም ተሰጥቶታል። ይህ መጽሐፍ ከሰሞኑ በባሕር ዳር ዩኒቨርሲቲ በርካታ የዘርፉ ምሁራን፣ ተማሪዎችና የጸሐፊዋ ቤተሰቦችና ወዳጆች በተገኙበት በይፋ ተመርቋል። በዕለቱም መጽሐፉን በማንበብ ስለ መጽሐፉ ፋይዳና ምልከታ ሙያዊ አስተያየት በዘርፉ ባሉ ምሁራን ተሰጥቶበታል። የፎክሎር ጥናትን ከጽሁፍ ትንተና ወደ ማህበራዊ ተግባር ያሸጋገረ ሳይለም ለው ፎክሎር አቀራረብ የተመራ ነው። ይህ አቀራረብ ፎክሎርን እንደ ህያውና ተለዋጭ ክስተት እንድንመለከት ያስገድደናል። የዚህ መጽሐፍ ዋና መልእክት የኢትዮጵያ የሀገር ሰባዊ ጥበባት ዳንስ፣ ሙዚቃና ቲያትር እርስ በርስ የተሳሰሩና የሚደጋገፉ መሆናቸው ነው። እነዚህ ጥበቦች ብቻቸውን አይቆሙም። ይልቁንም በተቀዳጀ መልኩ ሲቀርቡ ነው ሙሉ ትርጉማቸውን የሚያገኙት። ይህ ትስስር የኢትዮጵያ ባህላዊ አከባበሮችን እና ስነ ስርዓቶችን ልዩ ያደርጋቸዋል። በኢትዮጵያ ባህላዊ ውስጥ ሀገረ ሰባዊ ዳንስ ያለ ሙዚቃ መከናወን አይችልም። ብዙዎቹ የባህላዊ ትያትር ቅርጾች ከሙዚቃና ከዳንስ ጋር ተዳምኖ ይመጣሉ። እነዚህ ጥበባት ታሪኮች የሚያስተላልፉት እሴቶች የሚያጠናክሩበትና ህብረተሰቡን በአንድ መንፈስ የሚያሰባስቡበትን ህያው ስነስርዓት ይፈጥራል። እነዚህ የማህበረሰብ ግንባታ ቁልፍ ጉዳዮች ናቸው። እንግዲህ የፎክሎር ጥናት ከአካዳሚክ ግድግዳዎች ውጭ በተግባር ማሪ ያለበትን መንገድ የሚያሳየው በማይከለል እሁን በተዘጋጀ መድብ ውስጥ ነው። ይህ አቅጣጫ ለኢትዮጵያ ባህል ቅርስ ዘላቂነት ወሳኝም በመሆኑ መጽሐፉ ልዩ ያደርገዋል። ለኢትዮጵያ ሀገር ሰብአዊ ትቡን ጥበባት ለዘመናት የህዝብ ማንነት ታሪክና የጋራ ትስስር መገለጫዎች ሆነው አገልግለዋል። ይሁንና በዘመናችን የግሎባላይዜሽን የቴክኖሎጂ እድገትና የከተሜነት መስፋፋት እነዚህን ጥበቦች እየፈተናቸው መሆኑን በመጽሐፉ ይታያል። እንግዲህ የፎክሎርን እውቀት በቅርስ ጥበቃ፣ በማህበረሰብ ልማት፣ በጤና እንክብካቤና በቱሪዝም ውስጥ እንዴት መጠቀም እንደሚቻልም ያሳያል። ይህ አቀራረብ የፎክሎር ጥናትን እንግዲህ ከአካዳሚኩ ክርክሮች አልፎ ለተጨባጭ ማህበራዊና ኢኮኖሚ ልማት የሚያግዝ መሳሪያ መሆኑን ያስረዳል። እስከ ዛሬ ፎክሎራዊውን ዓለም ባልቀላቀለ መልኩ የሙዚቃውን ሳይንስ ብቻ መሰረት አድርገን ስንረዳው የነበረው የሙዚቃን ምንነት ለመበየን አረዳድ የተለየ አውድ እንዳለ የሚያመለክትም በመሆኑ እጅግ ጠቃሚ ጉዳይ ነው። ሙዚቀኞቹ አካባቢ የሚሰጠው ብያኔ ብቻውን በቂ ያለመሆኑን ይሄ መጽሐፍ ያሳየናል። ደራሲዋ ደጋግመው በመጽሐፋቸው ላይ እንደሚያስረዱንና እኛም በንባባችን እንደደረስንበት ፎክሎር በይነ ዲሲፕሊናዊ ወይም ኢንተርዲሲፕሊናዊ በሆነ አረዳድ ላይ መሰረቱን የጣለ የእውቀት መስክ ነው። በርካታ የእውቀት መስኮችን የተናበቦና የተገናዝቦ የአንድምታ ሐዲድ ላይ ያስቀምጦ አንድ ልዩ አረዳድ ለመፍጠር የሚጥር ወጣት የአካዳሚ ጥናት መስክ ነው። በአገራችን ደግሞ በጣም ገናለች። በዚህ ስፋቱ ምክንያት ሙዚቃዊ ክዋኔን ከቃል ይዘቱ ወይም ከቴክስት ኮንቴክስት ጋር ብቻ የሚመለከት ሀቲት አያቀርብም። የዚህ ህትመት አስፈላጊነት ጉሎ ሆኖ የሚታየኝ በራሱ በሙያ መስግ ውስጥ ያለውን የተዋጽኦ ውስንነት በዚህ አይነት መገንዘብ ስለሚያስችለን ነው። ከዚህ አንፃር ዶክተር አስቴር በዚህ መጽሐፍ ውስጥ ከሚቲዮ ፖዬቲክ ጀምሮ በየዘመኑ እየተቀየሩ እስከመጡት የፐርፎርማንስ ካልቸር መመልከጫ መነጽሮች ድረስ በቃኛ እይታ የሙዚቃዊ ክዋኔ ሁኔታ ለማሳየት በብርቱ መድከማቸውን መጽሐፉን ሳነብ መገንዘብ ችያለሁ። የሀገረ ሰባዊ ሙዚቃ ክዋኔ ጠባያት፣ ባህሬ አውዳዊ የክዋኔ ድባብ ይዘትና የመሳሰሉት በዚህ መጽሐፍ ውስጥ ውብ አጠራረቅ ባለው ብዕር ግሩም ሆነው ይቀርባሉ። በየደረጃው ያለውን የማስተማሪያና የሪፈረንስ እጥረት ይሞላሉ። ከራሱ የተሞክሮ አንጻር ብዙ ጊዜ አሁን እኛ በአማርኛ ስነ ጽሁፍ የማስተርስ እና የፒኤችዲ ፕሮግራምም አለን። ትልቁ ችግራችን ግን በአማርኛ የተዘጋጀ ቴክስት አለመኖሩ ነው። ተማሪዎቹ በእንግሊዝኛ እንዳያነቡ እንጠይቃለን። በእንግሊዝኛ አንብቦ በአማርኛ ጽፎ እንዲያቀሩ ነው የምንጠይቀው። መረዳቱ እንደገና ወደ አማርኛ መለሱ ተጨማሪ ስራ ነው የሚሆነው። ተማሪዎቹን በራሳቸው ሲያማሩ ነው የምንሰማሩ። እና ይህንን ክፍተት ቀርፋለች ብዬ ሌሎችም ነገሮች ጋር የተያዘው ይሄ ትውን ጥበባቶችን ያየንበት ነው ያገኘንበት ነው ማህበረሰባችን የብዙ ነገሮች ድምር ውጤት መሆኑን ምናልባት ፖለቲካው በሌላ ዳይሜንሽን ህብረተሰባችንን ወስዶት ሊሆን ይችላል እንጂ፣ ግን ደግሞ እንዲህ አካዳሚካዊ በሆነ ጥናት ምርምር ሲታይ ብዙ የሚገርሙ ታሪኮች ያሉበት፣ ብዙ የሚስቡ ታሪኮች ያሉበት፣ እርስ በርስ የሚተሳሰሩ ባህሎች ያሉበት ለሰላም ለእድገት፣ ለኢኮኖሚያዊ ጉዳዮች ሁሉ በጣም ጠቃሚ የሆኑ ሀሳቦች ያሉት ነው። ዶክተር አስቴር ሙሉ ተጽፎ ለምርቃት መብቃቱ በፎክሎር ጥናት መስክ ለእኛ ልዩ ወቅት ነው። ልዩ እድገት ነው። ይህ የፎክሎር ጥናት እድገት የማደግ የመደራጀት የመጠናከር የወደፊቱንም ተስፋ የሚያመለክት በተለይ የኢትዮጵያ ባህሎች ላይ ያለውን የጥናት ይሄ ላንድስኬፕ ከፍ የሚያደርግ እንደሆነ ይሰማኛል። ይህ መጽሐፍ በእኔ የተለየ ትርጉም የሰጠኝ ትኩረቴን የሳበው የመጽሐፉ ስነ ዜዳዊና ምሁራዊ ተዛምዶ ነው። ከእነዚህ ጉዳዮች በአራት ጉዳዮች ከፍያቸዋለሁ። አንደኛ ድልድይነት ብዬ ሰይሜዋለሁ። ይህ ስራ ልፋ ሀሳቦችን ፅንሰ ሀሳቦችን ጥልቅ ርዕሰ ጉዳዮችን አካዳሚ በሆነ ዲስኮርስ ብቻ የገለጸ አይደለም። ነገር ግን እነዚህ አካዳሚያዊና ጥልቅ የሆኑ ሀሳቢዎችን በሀገራዊ ምሳሌ በሀገር በቀል ምሳሌ ርዕሰ ጉዳዮችን በማፍታታት ካለን የሀገር ባህል አንጻር እርስ በርስ በመሸመል ግልጽ በሆነ መንገድ የቀረበ ስራ ነው። ሁለተኛው ባለቤትነት ነው። ሶስተኛው ትኩረት ሳበኝ፣ የትኩረት አቅጣጫ ነው። አራተኛ ያገኘሁት በተለይ አሁን አሁን እየገባኝ የመጣው ነገር በአማርኛ መጽሐፍ ነው። የፎክሎር ምንነቱ ወይም ማንነቱ ከመሠረታዊ ባህሪና ውስጣዊ ዘርፎቹ ድጉስ በሆኑ ገላጭ በሆነ ትንታኔ ቀዳማዊ በሆኑ የመረጃ ምንጮች ተጠቅሶና ተደጉሶ የአስቴርን መጽሐፍ አግኝቸዋለሁ። ፎክሎር ራሱ አንተ ማነፍ ቢባል ማንነቱን ለጥያቄ የዓይን መግለጫ በሆነ መልኩ አቅርቧል። ለነባሩ የሙያ ባለቤቶች ለተዛማጅና ለተጎራባጅ የትምህርት መስክ ወዳጆችም ይሁን ለአዳዲስ ተዋዋቂዎች ይህንን መጽሐፍ በዋና አርዕስትነቱ ማዕቀብ ውስጥ ሲገቡ ብዥታም ግርታም እንዳይፈጠር አድርጋ ሰርታልናለች። መጽሐፉ ወደ ኋላ መለስ ተብሎ ሀገር በቀል እውቀቶችን እንዲታዩ ከማስቻል ባለፈ የጥበብ ባለሙያዎችን አቅም ለመገንባት ጉልህ ድርሻ እንዳለው ተነግሯል። ዓለም አቀፍ እውቀትን ከአካባቢያዊ እውቀት ጋር በማስተሳሰር የተጻፈ እንደሆነ የተነገረለት ይህ መጽሐፍ ለሀገረ ሰባዊ ትውን ጥበባት ብርሃን ፈንጣቂ ነው ተብሏል። በፎክሎር ዘርፍ ከዶክተር ፈቃድ አዘዘና ከጥቂት ጸሐፍት ውጪ ማጣቀሻ መጽሐፍትን በሀገር በቀል ቋንቋዎች የተጻፈ ማግኘት ከባድ ነው። ይህ ሀገረ ሰባዊ ትውን ጥበባት የተሰኘው መጽሐፍ ፋይዳው ብዙ ነው ይላሉ ጸሐፊዋ ዶክተር አስቴር ሙሉና ደራሲ ዶክተር አንዱ አለም አባተ። ፎክሎር እንግዲህ ሀገር በቀል እውቀት ነው ብለናል። ይህ ሀገር በቀል እውቀት የትም ቦታ አለ። ማህበረሰብ እስካለ ድረስ፣ ሰው እስካለ ድረስ አለ። ሰው በልማድ በመኖር በመተግበር ወይም በክዋኔ ነው የሚያስቀጥለው። ነገር ግን ይሄ እውቀት በትምህርት ቤት ደረጃ በዩኒቨርሲቲ ደረጃ ሲገባ ደግሞ መጽሐፍ ሁኖ መቀመጥ አለበት። መጽሐፍ ሁኖ ሲቀመጥ ማለት ምን ማለት ነው? ተቀረሰ፣ ቅርስ ሆኖ ተቀመጠ ማለት ነው። ምክንያቱም ባህል ተለዋዋጭ ነው፣ ቀጣይ ነው። ከለወጥ ልናስቆመው አንችልም፣ ተፈጥሮዊ ባህሪው ነው ያ። ነገር ግን ትናንትና ምን ነበረ የሚለውን መዝግቦ ማስቀመጥ ይገባል። ከዚህ አንፃር ቅርስ አድርጎ ያስቀምጣል ማለት ነው እውቀት። ይሄ አንዱ ጉዳዩ ነው። ከዚህ ባሻገር ግን ያው በመጽሐፍ ውስጥ የተለያዩ ምዕራፎች አሉ። ከነዚህ ምዕራፎች ውስጥ የመጨረሻው ምዕራፍ ያጠናን መንገድ ነው እና እንግዲህ ለፎክሎር ተማሪዎች ባህል እንዴት ይጠናል፣ ሀገር በቀል እውቀት እንዴት ይጠናል የሚለውን ከማስተማር አንጻር የራሱ የሆነ መንገድ ወይም የራሱ የሆነ ፈለግ ያሳያል ማለት ነው ለተመራማሪዎች እንዲሁም ለእውቀት ባለቤቱ ለፎክሎሩ ባለቤቶች እንደ ቅርስ ወይም እንደ ማስቀመጫ፣ እንደ ዶክመንት፣ እንደ ቋት ሲያገለግል ለተመራማሪዎች ደግሞ የምርምር መንገድን ከመጠቆም አንጻር ፋይዳ ያለው ይሆናል ማለት ነው። ከዚህ ባሻገር ደግሞ ለተማሪዎች በመጀመሪያ ድግሪም ሆነ በሁለተኛ ድግሪ ለሚማሩ ተማሪዎች ከአማርኛ በአማርኛ ቋንቋ በሀገር በቀል ቋንቋ የተጻፈ አንድ መጽሐፍ አገኙ ማለት ነው። ያ ምንድን ነው? አንደኛ እንደ እውቀት መክፈቻ እንደ መጀመሪያ እንደ መግቢያ እውቀት የሚጨብጡበት አንድ መንገድ ይሆናል። በሁለተኛ ደረጃ ደግሞ የሚያጣቅሱት ምርምሮችን በሚሰሩ ጊዜ የሚያጣቅሱት አንድ መጽሐፍ አገኙ ማለት ነው። የኢትዮጵያ ፎክሎር ትምህርት ዘርፍ ውስጥ በርካታ የማስተማሪያ ለጥናትና ምርምር የሚሆኑ መጽሀፍት የሚገኙት በእንግሊዝኛ ነው። ስለዚህ በእንግሊዝኛ ከመሆናቸው አንጻር ትምህርቱ ደግሞ የሚሰጠው በአብዛኛው በአማርኛ ነው። ስለዚህ በአማርኛ እየተማርሽ የእንግሊዘኛ ዋቢ መጽሀፍቶችን ጥናትና ምርምሮችን ታመጫለሽ እነሱን ደግሞ መተርጎምም ወደ ሀገርኛ ቋንቋ ማምጣትም ። uh, berkata, yeah, ይሰራ ነበር እና ከአማርኛ ቋንቋ በተጨማሪ የኦሮምኛ፣ የትግርኛና ሌሎች ቋንቋዎች ላይ ደግሞ ትምህርት ክፍሎች እየተከፈቱ ነው። ስለዚህ በአንድሚውም በሌላ መልኩ ይሄ ነው የምንለው የምንጠቅሰው መጽሐፍ የለም። ትምህርቱን በወግ የማሳየት እውቀቱን በወግ የማስጨበጥ ነገር ያስፈልጋል። ከዚህ አንጻር ለአካዳሚክ ኬሪያው በጥናትና ምርምር ለሚያደርጉ ሰዎች ያለውን ጋፕ ይረዳል። የሚገርምሽ ብዙ ሰው መስከኝ አይደለም። በፎክሎር ትምህርት ውስጥ ወደ መስክ ወጥተው ወደ ተለያዩ ፎክ ቡድኖች ሄደው ምን በለ ቀለል ለማድረግ ለአድማጮቻችን፣ ወደ ተለያዩ ብሔር ብሔረሰቦች ሄደው የመስክ ጥናት አድርገው እዛ ውለው እዛ አድረው ማህበረሱ መስለው ከበላው ጋር የበላውን በልተው የጠጣውን ጠጥተው ያገኙት ላይ ተኝተው እንዲህ አድርገው ጥናትና ምርምር ለመስራት እንኳን ቅጡ ይጠፋል። ጥናትና ምርምሩ ምኑ ላይ እንደሚያተኩረው የሚለው ነገር ይጠፋል። ይሄ ሁሉ የመርጃ መሳሪያዎች የመርጃ ጽሁፎች ያለመኖር ነው፣ በተለይ በአማርኛ ቋንቋ። ከዚህ አንጻር አሁን አንድ የፎክሎር የማስትሬ ዲግሪ ተማሪ የመጀመሪያ ዲግሪ ተማሪ ወይም ደግሞ የፒኤችዲም ተማሪም ቢሆን ከዚህ አንጻር፣ በተለይ ደግሞ እሷ ከሰራችበት ከክውን ጥበባት ከሀገረሰባዊ ጥበባት አንጻር ብትመለከችው ይሄ መጽሐፍ ዋቢ ነው። ይህንን ይዞ ስራ መስራት ይቻላል። ስለዚህ አንደኛ ትምህርት ክፍሉን ያግዘዋል፣ ይረደዋል። ሁለተኛ በአካዳሚክ ኤሪያ ብቻ የቀረውን እውቀት ደግሞ ወደ ማህበረሰቡ ያመጣዋል። ይሄ ትልቅ ጥቅም ነው፣ ድልድይነት ነው። የማህበረሰብን ታሪክ፣ ባህል፣ ወግ፣ ልማድ፣ እሴት በደንብ በወግ ለማጥናት ከመርዳቱ ባሻገር ማህበረሰቡ ራሱ እንዲረዳው፣ ከእውቀቱ ጋር እንዲገናኝ ይህ መጽሐፍ ትልቅ ፋይዳ ነው። ይሄም ሁለተኛው። ሶስተኛው ብዙ መስከኞችን የማውጣት ብዙ የቲያትር ጸሐፊዎች ይህንን ይዘው ቢሄዱ መረጃውን ሰብስበው የተደራጀ ነገር አንጥተው ጥሩ ተውኔት ለመጻፍ እንዲችሉ ያደርጋል። ከዛ በላይ ደግሞ ሲኔማዎቻችን፣ ተከታታይ የቴሌቪዥን ድራማዎቻችን በዚህ እውቀት እንዲቃኙ፣ አጥኞች ወይም ደራሲያን በዚህ ጥናት መስክ ሄደው አጥንተው መጥተው ለማህበረሰቡ እንዲያቀርቡ ትልቅ ፋይዳ አለ። ይህ መጽሐፍ ለሀገር በቀል እውቀት የራሱን አስተዋጽኦ ያበረክታል በፎክሎር ዘርፍ ወይም በሀገር በቀል እውቀት ዘርፍ ለሚሰሩ ሰዎች የሀገሩን ቋንቋ የሀገርን የአንድን ሀገር ባህል ከራሱ ቋንቋ በላይ የሚገልጸው ሌላ ቋንቋ የለም። ለምሳሌ የሆነን ማህበረሰብ በራሱ ቋንቋ ስትገልጭው፣ እያንዳንዱ ቋንቋ የራሱን ባህል የመግለጽ አቅሙ ጠንካራ ስለሆነ ከዚህ አንጻር ተማሪዎች በራሱ ቋንቋ የተገለጸን እውቀት ለማግኘት ይጠቅማቸዋል ማለት ነው ከዚህ ባሻገር እንደ ከፎክሎር ትምህርት ውጭ ላሉ ሰዎች ደግሞ ለጠቅላላው ማህበረሰብ ሀገር በቀል እውቀት እንግዲህ ሀገር በቀል እውቀት ማለት ለእያንዳንዱ ማህበረሰብ ስሩ ነው፣ መሰረቱ ነው። ስለዚህ ያንን መሰረትን ከማስጨበጥ አንጻር አሁን ሌሎች እውቀቶች እየመጡ ከኋላ ነው መጨመር ያለባቸው እንጂ እያንዳንዱ ሰው ምን አለኝ ማነኝ የሚለውን ከስሩን ይዞ ሲወጣ በጸና መሰረት ላይ እየተደለደለ ይሆናል ማለት ነው። እና ያንን ከማድረግ አንጻር የባህል ተማሪ ላልሆኑ ሰዎች እንኳን የሚያቀብለው እውቀት አለ ማለት ነው። ይሄ አንዱ ጉዳይ ነው። ከዚህ ባሻገር በየዩኒቨርሲቲው እንደ ማስተማሪያ እንደ ቴክስት ሆኖ ያገለግላል። እንግዲህ ይብዛ የሚነስም ስተት እንኳ ቢኖረው ከመጽሐፉ ውስጥ ግድፈት እንኳ ቢኖረው ያንን ከማረም አንጻር ደግሞ ሌሎች ጸሐፊዎችንም ያነሳሳል። ፎክሎር ስለሚባለው ቃል ከ25 በላይ ትርጓሜ ተሰጥቶታል። ነገር ግን እነዚህ ትርጓሚዎች ፎክሎርን ሊያስረዱ አልቻሉም የሚሉት ደራሲ ዶክተር አንዷለም የዶክተር አስቴር መጽሐፍ ትልቁ ነገር ሳይንሳዊ መሆኑ ነው ይላሉ። የመጽሐፉ ትልቁ ነገር ሳይንቲፊክ ነው ሳይንሳዊ ጥናት ነው የተጠና እዚህ ወደ ቋንቋዎች ሁሉ ሊተረጎም ይችላል። ለምሳሌ ወደ ሮሚኛ ቢተረጎም ለምሳሌ ወደ ሌላም ቋንቋ ቢተረጎም ጥቅም ይኖረዋል። ስለዚህ ትልቁ ፋይዳው ምንድን ነው? ሳይንሱን ስላስጨበጠን የአንድ ሀገረሰባዊ ትውን ጥበባት እንዴት እንደሚቀዳ፣ እንዴት እንደሚታወቅ፣ እንዴት እንደሚጠና ራሱ ጉዳዩ ደግሞ ምን እንደሆነ ጉዳዩ ሀገረሰባዊ ትውን ጥበባት ደግሞ ትልቁ ግንዱ ፎክሎር የሚባለው ምን እንደሆነ ፎክሎር ደግሞ አጠቃላይ የሰው ልጅ ሕይወት ነው። ስለዚህ ይህ ትልቅ ነገር ነው። ሳይንሱ ስለ ሳይንሱን ስለሰጠችን ቀለል ባለ በሚገባን ቋንቋ ስለሰጠችን ሳይንሱን ይዞ አሁን ለምሳሌ የኢትዮጵያ ፎክሎር ሶሳይቲ ለማቆም እየሰራን ነው። ስለዚህ የኢትዮጵያን ፎክሎር ሶሳይቲ ለማጥናት ዳሰሳ ባደረኩበት ዝም ብሎ ምንድን ነው ወፍ በረር ዳሰሳ ከ14 ዩኒቨርሲቲዎች ሙያተኞቻችንን ሰብስበናል። አሁን ከ14 ዩኒቨርሲቲዎች አይሹው። ስለዚህ ወደፊት በርካታ ዲፓርትመንቶች ይከፈታሉ፣ እንደ አንድ አጋዥ መጽሐፍ ይጠቀሙበታልና ትልቅ ፋይዳ አለው። በስድስት ምዕራፎች የተከፋፈለና 324 ገጾች ያሉት ሀገረሰባዊ ትውን ጥበባት የተሰኘው ይህ መጽሐፍ የሀገረሰባዊ ትውን ጥበባት ምንነት፣ ዘርፎች፣ የትውን ጥበባት ውቅሮች፣ የትመጣነት ባህሪያቱንና ተግባቦቱን እንዲሁም ልዩ ልዩ ዘርፎችን በንዑስ ርዕስነት ሰንዶ ይዟል። ተመልካቾቻችን ቆይታችሁን ከኛ ጋር ስላደረጋችሁ እጅግ በጣም ነው የምናመሰግነው። ቀጣዩ መረጃችን ደግሞ የመደርደሪያው ዝግጅታችን ነው። በከመደርደሪያው ዝግጅታችን ደግሞ የተለያዩ የምርምር ውጤቶች ወደ እናንተ የሚቀርቡበት ነው። በዛሬው ዝግጅታችንም አንድ ተመራማሪ ጋር ቆይታ አድርገናል። እሱ መራ ግብር ተከታትነ እንድንመለስ ጋበዝኳችሁ። ስሜ ዶክተር ተስፋ ያለምሮ ይባላለሁ በባህር ዳር ቴክኖሎጂ ኢንስቲትዩት በኬሚካል ምህንድስና ዲፓርትመንት ውስጥ መምህር ነኝ። ዛሬ ላይ ሶስተኛ ዲግሪን የሰራሁበትን ሁለተኛውን ስራዬን አስተዋውቃለሁ። ካርቦን ዳይኦክሳይድ አለ ካርቦን ዳይኦክሳይድን በኤሌክትሪክ በኤሌክትሮኬሚካል ተጠቅመን ወደ ጠቃሚ ነገሮች መቀየር የሚል ነው የሰራ ነው። ምንድን ነው ስራው? አሁን ላይ በጣም ይወጡ ደግሞ ካርቦን ዳይኦክሳይድ ወደ ከተለያየ ከፋብሪካዎች እና ከተለያየ ሶርሶች ወደ አየር እየወጣ ነው እና ግሎባል ዋርሚንግም የራሱ ዝምድና ስላለው እና በጣም አስቸጋሪ ብክለት እያመጣ ስለሆነ እሱን ወደ ጠቃሚ ነገር ማንቀይረው የሚል ሞቲቬሽን ነው ወደዚህ ስራ ያስገባን እና እሱን ለማድረግ የተለያዩ ካታሊስቶች መስራት አለብን። እሱን ወደ ጠቃሚ የሚቀይርልን ማለት ነው። ስለዚህ እዛ ላይ ስናስብ ካታሊስቶች አሁንም ውድ ካታሊስቶች ነው የሚጠቀሙት እኛ በጣም ቺፕ ሆነው ኢኮኖሚካሊ ፊዚብል የሚሆኑ ወደ ተግባር ኮመርሻላይዝ የሚደረጉ ማለት ካታሊስቶች መስራት አለብን ብለን ስናስብ እኛ ዲዛይን ያደረግነው ሞሊቢዲየም ነው አሁንም እሱን ወደ ፋታሎሲያን የሚባሉ እንትኖች አሉ። እዛ ላይ ዶፕ አድርገን ለምን አንሞክረው የሚል ሳቢ መጣ። ስሞክረው ካርቦን ዳክሳይድን ወደ ሜታኖል ወይ ደግሞ አልኮል መቀየር ችለናል። ያገኘነው በጣም በትንሽ መጠን ነው፣ እና በኤኔማር ነው እየለካን ነው የነበረው። እዛ ላይ ስናየው ምንድነው ካርቦን ዳክሳይድ ወደ አልኮል በመቀየር ጠቃሚ ማድረግ እንችላለን። እናም እግረ መንገዳችንም የአየር ብክለትን ማስቀረት እንችላለን እና ዋና ጠቀሜታው ምንድን ነው? ለወደፊቱ ፋብሪካዎች ላይ በጣም በብዙ ሚሊዮን ቶን ጋዝ ይወጣል ወደ አየር ማለት ነው። ስለዚህ እንዲህ አይነት ዲቫይሶች የለም ሲወቱን ወደ ጠቃሚ ነገር ወይ ደግሞ ወደ አልኮል የሚቀይር እንትኖች ሊገጠምላቸው ይችላል ለወደፊቱ። ስለዚህ ምንድን ነው የሚጎዳውን ወደሚጠቅም ነገር። ስለዚህ ሜታኖል አሁን በእኛ ኬዝ በጣም ጠቃሚ ነው። መጀመሪያ ጠቃሚ ጎጂ የነበረው ወደ ጠቃሚ በኤሌክትሮኬሚካል መሄድ መቀየር ችለናል ማለት ነው። በስራው ያጋጠመን ችግር አንደኛ ሲወቱ ሶሉሽን ውስጥ ዲዞልቭ እያደረግን ነው የምናደርገው። ስለዚህ እኛ ስንሞክር የነበረው በዝም ብሎ ሪያክተር ነገር ነው በተራ ሪያክተር። እና አንደኛው ቻሌንጅ የነበረው ምንድነው፣ ፍሎሴል አልነበረ ነው። በኖርማል ሲሞከርና በፍሎሴል የተለያየ የካፓሲቲ መጠን ያሳየናል የሚቀይረው ማለት ነው። እሱ አይነት ችግርም ገጥሞናል። ካታሊስቱን ከመጀመሪያ ማዘጋጀትም በጣም ቻሌንጅንግ ነበረ፣ ምክንያቱም ሲንግላትም ካታሊስቶችን ሰርተን እሱን ካራክተራይዝ ማድረግ ይጠበቅብን ነበር። እና በጣም መጨረሻ ላይ ደግሞ የገጠመን ቻሌንጅ ምንድን ነው ማወቅ አለብን፣ ሜካኒዝሙ የካታሊስቱ እንዴት ነው የሚሰራው የሚለውን እሱን ዲቨሎፕ አድርጎም ሜካኒዝሙን በእኛ በኬምስር ሪያክሽን ሜካኒዝም እንለዋለን። ሶ እንዴት ነው የሚሰብረው ባህሪው እሱን ስናጠና ካላወቅነ ምንድነው፣ አናስተካክለውም የካታሊስቱን ስትራክቸር እንቀይራለን? ዶፓንቱን ቀይራለ እና የተለያዩ ነገሮች ያለበትን ችግር ለማየት ባህሪው ማወቅ አለብን። ስለዚህ ሪያክሽን ሜካኒዝሙ ምን ይመስላል የሚለው ቻሌንጅንግ ነበረ። ሁለተኛ ደግሞ የምናገኘው ሜታኖል መጠን በጣም ትንሽ ነው። ተስፋ ሰጭ ነው እንጂ የአጥጋቢ ወይ ደግሞ ወደ ኮመርሻላይዝ የሚደረግ አይደለም። ግን ምንድነው ሲወቱን ወደ እንትን እንደሚቀየር ፍንጭ ሰጥቶናል። ለወደፊቱ ደግሞ የተሻለ በፕሮዳክሽን ካፓሲቲው ሀይ የሆነ ካታሊስት ዲቨሎፕ ሊደረግ ይችላል። እና ቻሌንጆች እንደዚህ እንደዚህ የመሰሉ ማለት ዛሬ ላይ ተቀይሮ እናገኘዋለን በሌላ ቀን ስንሞክሩ ደግሞ ላናገኝ ይችላለን። ግን በተደጋጋሚ ሞክረ ነው እንደሚሰጠን አረጋግጠናል። ካርቦን ዳይኦክሳይድ ወደ ሜታኖል ብቻ አይደለም ወደ ኢታኖልም ሊቀየር ይችላል፣ ወደ ፎርሚካ ሲድ እና ወደ ተለያዩ ሲ ፕሮዳክቶች ነው የምንላቸው እኛ ካርበን ያላቸው ፕሮዳክቶች መመረት ይችላል። ስለዚህ ተስፋ ሰጭ ነው ለወደፊቱ። ምክንያቱም የአየር በክለትን መኪኖች በቀላሉ መኪኖች ጭስ ማውጫ ላይ ይገጠማል እንዲ አይነት ማሽኖች። ስለዚህ ምንድን ነው የሚበክለውን ዝም ብሎንም ሳይጠራን የሚያስወጣው። ግን ይህን ቴክኖሎጂ ለወደፊቱ ፊዚብል ሆኖ ቢሳካ የመኪና ጭስ ማውጫ ላይ ሊገጠም ይችላል። ስለዚህ በቀላሉ የሚበክለውን ወደ ማይበክል አድርጎ ዘሴም ታይም ደግሞ ጠቃሚ ፕሮዳክት እያመረትን መሄድ እንችላለን ማለት ነው። ያው እኛ ይህን ስራ እንቀጥላለን ብለን እናስባለን እዚህ እና በሌላ የሀገሪቱ ክፍል ባሉ ዩኒቨርሲቲዎችም በስፔሻል የኤሌክትሮኬሚካል ፕሮግራሞች እንዲስፋፉ እንፈልጋለን ባሕር ዳር ዩኒቨርሲቲ የራሱን ካሪክለም ነድፏል በማስተርስ ደረጃ ኤሌክትሮኬሚካል ኢንጂነሪንግ ሚል ስለዚህ ይህ ብቻ ሳይሆን ሌሎችም የኤሌክትሮኬሚካል ቴክኖሎጂዎችም የሚያሰሩ ሪሰርቾች ይሰራሉ ብለን እናስባለን ያለን ፋሲሊቲ በተለይ ካታሊስቱን ከማምረት አንጻር በቂ ፋሲሊቲ ያለን ብለን እናስባለን እና የጎደሉን አንዳንድ ፖቴንሽል ስታቶች የኤሌክትሮኬሚካል ፐርፎርማንስ መለኪያ መሳሪያዎች ያዘዝናቸው አሉ። ኦንዘ ወይ ናቸው እና እነሱ ሲሳኩልን የተሻለ ስራዎች እንሰራለን ብለን እናስባለን። በኤሌክትሮኬሚካል በዚህ በኤሌክትሮ ካታላይሲስ ተመርቆ የመጡ ደግሞ ወደ ሶስት ወይ አራት ፒኤችዲ ሆልደሮች አሉ እና የተሻለ የሰው ኃይልም አለን ብለን እናስባለን። አንዳንድ ነገሮች እኛ ላይ ያው ቻሌንጂንግ ናቸው። ይህ አዲስ የሪሰርች ኤሪያም ስለሆነ ገና ያላደገ ነው። አሁን ላይ የመጣ ቴክኖሎጂ ስለሆነ እኛ ሀገር ላይ በስፋት አይታይም ሲሰራ። ስለዚህ ያው የመንግስትም የተለያዩ የሚመለከታቸው አካላት ትኩረታቸው ወደ እስፔሻሊ፣ እኛ ሀገር ነባራዊ ሁኔታም ታዳሽ ኃይል እያመረትን ስለሆነ ሳፖርት ቢደረግ እንዲህ አይነት ሪሰርቾች የተሻለ የጀመርነውን ጅማሩ ጥሩ ያደርጉታል ብለን አስባለሁ። ተመልካቾቻችን መርሃ ግብራችን እንደታያችሁት እንደወደዳችሁት ተስፋ አደርጋለሁ። ሳምንት ደግሞ በሌላ መርሃ ግብር የምንገናኝ ይሆናል። ሰላም ሁኑ።